ዛሬ የጨቅላ ህፃናት የመጀመሪያው ሁለት ሳምንት ላይ ሊያጋጥሟቸው ስለሚችሉ የአደጋ ምልክቶች እንነጋገራለን። ስለዚህ ጨቅላ ህፃናት የምንለው ማን ነው የሚለውን በመነጋገር እንጀምራለን። ጨቅላ ህፃናት ማለት አንድ ህፃን ከተወለደ ከመጀመሪያው ቀን ጀምሮ ላሉት 28 ቀናት ወይ ደግሞ እስከ አንድ ወር ድረስ ያለውን ጊዜ የጨቅና ህፃናት ጊዜ ነው የምንለውና? የጨቅላ ህፃናት ጊዜ በጣም ትኩረት የሳበው ለምንድነው? አንደኛ ከእናቶች ከህፃናት ሞት አንጻር ከፍተኛው የሆነ የህፃናት የሞት መጠን የሚመዘገበው ከአምስት ዓመት በታች ነው። ከዛ ደግሞ የሆነው በጣም ከፍተኛው መጠን ከአንድ ወር በታች ባሉ ህፃናት ላይ ነው የሚከሰተው። ስለዚህ የመጀመሪያው አንድ ወር በጣም አስፈላጊ የሆነ የእድገትና ክትትል የሚያስፈልግበት ወቅት ነው። ስለዚህ አንዳንድ መጀመሪያው ሁለት ሳምንት ላይ ሊከሰቱ የሚችሉ ከህፃናት ጋር የተያዙ ከጨቅላ ህፃናት ጋር የተያዙ ነገሮችን ስናይ በብዛት ብዙ እናቶችንም ኮንሰርን የሚያደርግ ለጤና ባለሙያዎችም እንደዚህ ትኩረት የሚሰበው ነገር ምንድን ነው? የህፃናት ቢጫ መሆን ቢጫ ህፃኖች ቢጫ መሆን። ስለዚህ ህፃኑ ቢጫ መሆኑን ለማየት አንደኛ ነገር ምን ያስፈልጋል? ህፃኑ እንደተወለደ መጀመሪያ የተወለደበት ማዕከል ላይ ከመውጣቱ በፊት በደንብ መታየት ይኖርበታል። ከወጣም በኋላ ደግሞ እናቶች ምንድነው በተለምዶ እን ጨለማ ክፍል ብርሃን ላይ ይጎደዋል። ህፃኑ የተለያዩ አስተሳሰቦች ምክንያት ጨለማ ነገር ማድረግ ባህል እሱ መኖር የለበትም፣ ብርሃን መኖር አለበት። ብርሃን በሚኖር ሰዓት አይኑን፣ ቆዳውን ሰውነትን ሙሉ ከፍቶ በየቀኑ ማየት ያስፈልጋል። ቢጫውን አይኑ ላይ ሊሆን ይችላል ምናየው፣ ቆዳው ላይ ሊሆን ይችላል ምናየው። ስለዚህ እነዚህ ነገር በተለያየ መንገድ እንከፍለዋለን። አሁን ቢጫ በሚሆኑ ሰዓት በብዛት በጣም አሳሳቢ የሚሆነው የመጀመሪያው ሰባ ሁለት ሰዓት ቢጫ በሚሆኑ ሰዓት፣ ቢጫ የሚሆንበት ምክንያትም ስለሚለያይ ማለት ነው። ከዛ እስከ ሰባ ቀን አለ እስከ ሁለት ሳምንትም እንደዚህ ቢጫ እዛም በኋላ መሆን ሊሆን ይችላልና በብዛት ግን ትኩረት በጣም መስጠት ያለብን የመጀመሪያው ሰባሁለት ሰዓት። ለምንድነው የመጀመሪያው ሰባሁለት ሰዓት ትኩረት የምንሰጠው? የመጀመሪያው ሰባሁለት ሰዓት ላይ የሚመጣ ቢጫ በብዛት ፓቶሎጂክ ጃውንድ ስንለው ስንለዋለን በሕክምናው ወይ ደግሞ ከህመም ጋር የተያዘ ቢጫ የመሆን እንደማለት ነው። ምንድን ነው አንደኛው መንስኤ፣ ለምሳሌ የእናትና የልጅ የደም አይነት አለመመሳሰል ሊሆን ይችላል። ይህን ስንል ምንድን ነው ሁሉም የደም አይነት አለመመሳሰል ቢጫ ያደርጋል ማለት አይደለም። ሁሉም አይደለም። ግን ለምሳሌ እናትየው የደም አይነት ኦፖዚቲቭ ከሆነ ከዛ ደግሞ የልጁ አይነት ፖዘቲቭ ወይ ደግሞ ቢ ፖዘቲቭ፣ ኤ ፖዘቲቭ የሚሆን ሰዓት ሁሉም ህፃናት ላይ አይደለም፣ የተወሰኑት ላይ የእናትየው ደም የልጁን ደም የማጥቃት ነገር ስለሚኖረው ይሄ ምን ያስከስታል? የቀይ የደም ሴሎቹን መሰባበር ሄሞላይሲስ ምንሉ ያመጣል። እሱ ደግሞ ልጆቹ ሰውነታቸው ቢጫ እንዲሆን ያደርጋል። ሌላው ደግሞ ሾተ ላይ የሚባለው በተለምዶ በአሁኑ ሰዓት እናቶች በደንብ የሕክምና ክትትል ስላላቸው የዚህ ነገር በጣም እየቀነሰ ምንድን ነው እናትየው የብደር ታይፖ ጋር ሌላ አሬች ምንለው ሬስስ ፋክተር አለ እሱ ወይ ፖዚቲቭ ወይ ኔጌቲቭ ሊሆን ይችላል። ስለዚህ የእናትየው ኔጌቲቭ ከሆነ ሬስስ ፋክተር የምንለው የልጁ ደግሞ ፖዘቲቭ ከሆነ ምንድነው የቅድም ባወራ ነው አይነት ተመሳሳይ የእናትየው የደም የልጁ እንደሚያጠቃ አንቲቦዲ ይፈጥራል። ደግሞ የደም ማነስ እና ቢጫ መሆን ልጁ ላይ ሊያመጣ ይችላል። ይሄኛው ነገር ግን በብዛት በአሁኑ ሰዓት እናቶች እርግዝና ክትትል ካላቸው፣ ብዙዎቹ ደግሞ አላቸው፣ በእርግዝና ክትትል ወቅት አሬጅ ኔጌቲቭ መሆኗ ከታወቀ የሚሰሩ የደም ምርመራዎች ስላሉ እናትየውን በእርግዝና ወቅት የምትወስደው አንቲ ዲ የተባለ መድኃኒት አለ። ከወለደች በኋላም የልጁ ደም አይነት የሚሰጠው አይተም የሚሰጠው መድኃኒት ስላለ ከድሮ ኢንሲደንቱ በጣም የቀነሰ ነው። ስለዚህ ሁለተኛው ፋክተር አሁን ያልኳችው ሁለተኛው አይነት የደም አለመሳሰል ቢጫ ሊያመጣ ይችላል። የመጀመሪያ ሰው ሰዓት ላይ ሌላ ምንድነው አንዳንዴ ልጆች ሲወለዱ ስፔሻሊ በመሳሪያ እንዲታግዘው ከሆነ ጭንቅላታቸው አካባቢ እንዲደም መያዝ እነዚህ ነገር ሊኖር ይችላል። ያ ነገር ምን ያመጣል? ደግሞ የያዘ ማለት ቅድም ባለው መሰረት የቀይ ደም ሴሉ መሰባበር ይኖራል። የቀይ ደም ሴል ሲሰባበር ደግሞ ቢሊሩቢን የሚባል ፒግመንት ያወጣል። እሱ ደግሞ ልጆችን ቢጫ የማድረግ ነገር ያመጣል። ስለዚህ እነዚህ ነገሮች አንደኛ ልጁን ቢጫ ማድረግ ምልክት ሊያሳዩ ይችላሉ። የደም ማነስ ሊያመጡ ይችላሉ። ቶሎ ደግሞ ታይቶ ህክምና ካልተወሰደ ቢጫ ቢሊሩቢኑ ወደ ጭንቅላት በሚሄድ ሰዓት ላይ ልጁ ጡት መጥዋት አለመቻል መነጫነጭ ሊያመጣ ይችላል ወይ ሰውነት ማንቀጥቀጥ ሊያመጣ ይችላል። እና እነዚህ ነገሮች ልጁን ቋሚ የሆነ የአእምሮ እድገት ውስንነት ሊያመጡ ስለሚችሉ ቀድሞ ማየት ያስፈልጋል ማለት ነው። ስለዚህ መጀመሪያው ሰባ ሁለት ሰዓት ያልናቸው እነዚህ ነገሮች ካየን ቶሎ ብለን ወደ ሕክምና ተቋም ሕክምና ለማግኘት መሄድ ያስፈልጋል።